ሰላም ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ አለው ዛሬም አዲስ ነገር የላችሁ መጥቻለሁ። እዚህ ጆርዳን የምትኖር እህቴ ብቻ ያሳዝናል። በየቀኑ የምንሰማው ለጆሮችን ለጆሮና ለጆሮአችን እኔ አላውቅም ቢሮ የሚባለው ምንድነው? ህገ ወጥ ህገ ወጥ ነን ወይስ ህገ ወጥ መምጣቱ ይሻላል እኮ በባህር ማለት ነው። ምኑ ጋ ነው ህጋዊ መሆናችን መፍታችን እኛ ስንረገጥ ወይም ስንገፋ መፍታችን የማይከበር ከሆነ ምኑ ጋ ነው ህጋዊ መሆናችን? ምንድን ነው ህጋዊ መሆናችን ጥቅሙ ማለት ነው። በመጀመሪያ ጆርዳን የምትኖሩ እህቶች ማለት ነው ይህንን ስክሪኑ ላይ ማስቀምጦን ስልክ ቁጥር ያዙ። የቆንስላ ስልክ ቁጥር ነው። ችግር ውስጥ ያላችሁ ልጆች ማለት ነው ምንም ባላደርግላችሁ ቢያንስ ለማንኛውም አስቀምጡ ይጠቅማችኋል። ችግር ውስጥ ያላችሁ ልጆች ካላችሁ ደውላችሁ እንግዲህ መፍታችሁን ተናገሩ የደረሰባችሁን ነገር ማለት። የቆንስላ ስልክ ቁጥር ነው። በየቀኑ የሚሰማው ነገር በጣም ለጆሮ ራሱ ስቅጥጥ ነው የምለው እኔ። ምን አይነት እንንጃል እኔ አላቅም። ህጋዊ መሆናችን ምኑ ጋር እንደሆነ እንግዲህ። አንድ እህታችን የወንድሜ ቤት ለምን ሄደሽ አላጸዳሽም ብላ ከፍተኛ እንግዲህ ከፍተኛ ጉዳት ምን አለ? ጥርስ ከጥርስ በላይ ስቲክ ከአካላችሁ አንድ ነገር ስጎል ከዚህ በላይ ከፍተኛ ጉዳት አለ እንዴ? በሰላም መታ እንግዲህ ጥርሷን ያራግፋለች ሴትዮ ማለት ነው። እህቶቼ አረቦች በጣም ሴጣን ናቸው። ስናደዱ ምናምን ክችን ውስጥ የሆነ ነገር ይዞ አጠገባችሁ ምናምን ግትር አትበሉ ማለት ነቃበሉ። በጣም ሴጣን ናቸው እነሱ አንዳንድ አረቦች ማለት ነው። ከእነሱ ሴጣን ይሻላል። ሴጣን እኮ ስደርሱበት ነው የሚነካችሁና ትንሽ ነገር ነው ግንፍል የሚያደርጋቸውና እስቲ ምን አለበት ሄዳ ይጂና ብትላት እቺ ልጅ እሺ፣ ገንዘብ ካላት ልታስተክል ትችላለች። ግን አካላን አታለች ማለት የተፈጥሮ ጥርሷን አይመልስላትም። እንግዲህ ከፊት ለፊት ጥርሱ አራት ጥርስ ነው፣ ሶስት ወልቋል አለች ገፍትራ ማለት ነው ደረጃ ላይ አራወይኔ በስመ አብ ወልድ፣ ፈጣሪ ትዕግስቱን ስጠኝ። እኔ ማለት እግዚአብሔር ይመስገን እኔ ምንም ባይደርስብኝም፣ ግን እህቶቼ በሚደርስባቸው ነገር እኔ እቃወማለሁ። ብዙ ልጆች እየተሰቃዩ ነው። አሁን አረብ ሀገር ውስጥ ሰው ይራባል። በቀን አንዴ አንዴ በበሉ ብቻ የሚያድረው ልጆች አሉ፣ እዚህ ጆርዳን ውስጥ ማለት ነው። የምራቡ አለ። ማርያምን ነው የሚላችሁ፣ የእውነት ምግብ አጥቶ ማለት ነው ምራቡ አንጀታቸውን የሚደርቆ ውሎ የሚያድሩ ልጆች አሉና ማን ያምናል ቤተሰብ ራሱ እኳ አያምነም እንደዚህ ተራበን ብባል የሚያምን ሰው አለ ያው እናንተ ስደት ላይ ያላችሁ ምናልባት ልትረዱ ትችላላችሁ እና ብቻ በጣም ያሳዝናል ከዛ ከሁሉም በላይ ደግሞ የሚያናድደው ነገር ቢሮ የሚባሉ ሴጣን የሴጣን ቁራጭ የሆኑ ማለት ነው ጥቅማቸው ምን እንደሆነ እኔ አላውቅም ይቺ ልጅ ከየት ማን ሰው ማስረጃ አንድ ፈጣሪ አንድ እግዚአብሔር ካልሆነ በስተቀር ማን ነው እስቲ? ማረጋገጫ ማስረጃ እንጂ ምናምን ስገ ፈትሩ ወይም ካሜራ ደቅና ነው የምታስቀምጠ ወይስ ምንድን ነው? እንደዚህ ይባላል እንዶ ይሁት የግፍ ጥግ ማለት ነው። አንዳንድ ቢሮዎች እናንተ ፈጣሪ የእጃችሁን ይስጣችሁ። እኛ ጉልበት የለንም። እሱ የሰማዩ አምላክ ይፈረዳችሁ ይፍረዳችሁ። ሌላ ምን ይባላል? እቺ ምስኪን ልጅ ጥርሷ እንደዛ ረክፎ ማለት ነው። በጣም ከፍተኛ እንትን ውስጥ ነው ያለችው ልጅቷ። በጣም በጣም ነው አንጀታችሁ የምትበላው ማለት ነው። እስቲ አስቡ ጥርስን ያክል ነገር እች ልጅ በቃ ብትሞትም እኮ ማንም አያችሁ፣ መንግስት የለም። ከቢሮ ቢሮ የሚባሉ እነዚህ አውሬ ሆዳሞች ጥቅማቸውን እኔ ምን እንደሆነ እኔ አላውቅም። እኔ እኮ ህጋዊ መሆነው ማለት ይገወጥ በቃ አንደኛችሁ አንደኛችን በባህር መምጣቱ ጎኖ የሚሻለው የምሬ ነው የምላችሁ። ህጋዊ መሆኑ ምኑ ጋ ነው ጥቅሙ? ቆይ እንዴ እንደዚህ ስንበደል በደላችን መፍታችን የማይከበር ከሆነ አስቡ እንግዲህ አራት ጥርስ አታለች ይቺ ልጅ። ማስተከል እራሱ ቀላል እኮ አይደለም። ምን ትላለች እራሷ ወርቃ ነው እኔ አልነኳትም ብላ ካደች። እነሱ ካዲ አይደሉም አውሬ። ለማንኛውም እራሳችሁን ጠብቁ አረብ ጥሩ ነው ምናምን እያላችሁ እንትን አትበሉ። በጣም ሰይጣንና እንትን ናቸው፣ ይቀየራሉ፣ በጣም አስቀያሚ ናቸው። ማርያምን፣ ማለቴ ሁሉም ሳይሆኑ መልካሞቹ አሉ እኮ፣ ግን በብዛት በጣም አውሬና ጨካኝ ናቸው። እንደው ማለቴ ስትገፈትራ ትንሽ አይሰማትም? ሰው ልጅ ናት ብላ ለምን አታስብም ስትገፈትራት? እንስሳ አይደለችም የሰው ልጅ ነች። ከእሷ እኩል ናት። እሷን ማጣት ነው እንጂ ከሷ በታች ያደረገ እህቶቼ የራሳችሁን ጠብቁ። በተለይ አዲስ አዳዲስ የሆናችሁ ልጆች አረብ አንድ ነገር ካስለመዳችሁ በዛው ነው የሚሄደው። እንደመጣችሁ አረበኛ እንኳን ባትችሉ ከኢትዮጵያ ስትመጡ እስቲ ስርባችሁ ቋንቋውን ሶሻል ሚዲያ አለ፣ በደንብ ተማሩ። እንዴት ገንዘቤን በአረበኛ ወይም በእንግሊዘኛ ገንዘባችሁን እንዴት መጠየቅ እንዳለባችሁ ስርባችሁ ምናምን ነገር ቋንቋ በደንብ እና ዝም የምትሉ አላችሁ፣ ደሞዛችሁን ማትቀበሉ ማለት ነው። እውነት ነው የምለው። እንዴት ነው የሚሰማችሁ? ፍርሀት ይሁን ምን እንደሆነ አላውቅም። አራት አምስት ስድስት ወር እስኪጠራቅም ድረስ ደሞዛችሁ ማትቀበሉ ብዙ ልጆች አላችሁ። እኔ ፈጣሪ ይርዳችሁ፣ ሌላ ምንም አልልም። ፈጣሪ ይርዳችሁ። ህግም የለም ቢሮ ቢሮ ምናምን ተው። እኛ መፍታችን ራሳችን በራሳችን እናስከብር። እህቶቼ አረብ አትፍሩ፣ ምንም እነሱም ሰው ናቸው። ምንም የተለዩ አይደሉም። ምንም በመፍታችሁ አትደራደሩ። አረብ ፊት ካየ ነው በቃ። አንዴ ከፈራችሁ ምናምን፣ በቃ ነፍሳችሁ ላይ ነው የሚጫወቱት። እኔ ከአንድም ሶስት ቤት ሰርቻለሁ፣ ራሴን አስከብሬ እየኖርኩ ነው። ማርያምን፣ ማንም ቢሮ የለማ። ማንም መብታችሁን የሚያስከብር ስለሌለ ለራሳችሁ ጀግና ሆኑ፣ እህቶቼ ራሳችሁ ዝም አትበሉ። ገንዘብ ደሞዛችሁ ሲደርስ በወራችሁ ብሬን ፈልጋለሁ ርቦኛል፣ መብላት ፈልጋለሁ በሉ ቆፍጠንድ ብላችሁ ምንም አይመጣም። ማርያምን ምንም አያመጡም። በጣም እንደነሱ ፈሪና በቅባቃ የለም። እውነቴን ነው የምላችሁ። እና አትፍሩ፣ መፍታችሁን ራሳችሁን በራሳችሁ አስገብሩ። እንደምታዩት ነው ይቺ ልጅ እንግዲህ ይሄ ሁሉ በደል ደርሶባት ማስረጃ አምጪ ጥርሴ ረግፏል እያለቀሰች እንደዚህ ማዳም ገፍትራኛለች ብላ ቢሮ ስደውል እኛ ስትገፈተርሽ አላየንም ማስረጃ አምጪ አላት። ማለት ነው እንግዲህ እንደዚህ አይነት ቢሮዎችም አሉ፣ በጣም ያሳዝናል። እስኪ እዩት፣ ምን አለ። የዚች ልጅ ቦታ ላይ ሆናችሁ አስቡ። ጥርሷ ረግፎ ማለት ምን ያህል ነው የሚሰማት እንግዲህ ሙሉ ሙሉ ጤናዋን ይዛ መታ አካላን አታለች አካላን አገዱሉባት። ሌላ ምን ይባላል? ፈጣሪ የስራቸውን ይስጣቸውና ራሳችሁን ጠብቁ እህቶቼ። ማዳሞች ማለት ስናደዱ ምናምን በጣም ሴጣን ናቸው። ከእነሱ ሴጣን ይሻላል። እና የሆነ ቢላ ነገር ይዞ ከሆነ ምናምን ነገር ይዞ ከሆነ ባለፈው አንድ ነገር ልንገራችሁ እኔም በቃ የሆነ ነገር ብዙም ስለራሴ መናገር አልፈልግም፣ ግን በቃ ለፈጣሪ ሰጥቼ ነው የተውኩት። አሁን በቅርቡ ያንድ ወር ደመወዜን ካስቀመጥኩበት ወሰዱብኝ። ማርያምን ነው የምላችሁ። እና ከዛ አንዱ ሰውዬ እኔ በጣም ተናድጄ ስለነበረ ማን ሊወስድ ይችላል፣ አንተ ነው የወሰድከው አልኩት። ማርያምን ነው የምላችሁ። ከዛ በብላ ብላ ሊወረውርብኝ ማለት ነው። ብላ እጁ ላይ ይዞ ነበረ ሰውዬ ማለት ነው። እንግዲህ ወርቅ እገዛለሁ ብዬ ብር ለብቻ አስቀመጥኩትን ብር ብር ወሰዱብኝ። እኔም አልተናገርኩም። ሚዲያ ላይም ወጥቼ ብናገር ምንም የሚመጣ ነገር የለም። መጠኑ ይለያይ እንጂ በየቤቱ ስንት ቁሱል ሊዘን ያለ ነው እና በጣም ሴጣን ናቸው። ብላ ሊወረውርብኝ ማለት ነው። ማርያምን ነው ምላቸው። እግዚአብሔር ምስክሪን ነው እና አረቦች በጣም ሴጣን ናቸው። ራሳችሁን ጠብቁ። የሆነ ነገር ይዘው ከሆነ ከፊት ለፊታቸው ዞር በሉ። ሴጣን ናቸው፣ ምንም ርራ የላቸውም። ጭቃ ናቸው፣ በጣም ጨካኝ ናቸው። እውነቴ ነው። ጥሩም እንዳሉ ጨካኞች፣ በብዛት ግን ጨካኝ ናቸው። በቃ የሆነ ሴጣን ይጠጋቸዋል መሰለኝ። ብቻ ባለፈው ብላ ሊወረውርብኝ ነበረ። በጣም እኔም ተናድጄ ስለነበረ ማን ወሰደ አንተን የወሰድኩ አልኩት ሰውየው ማለት ነው። የምሬ ነው። በብዛት የእኔ ክፍል ምናምን የሚገባ እሱ ስለሆነ በቃ አንቴን የወሰድኩን ያልኩት። ከዛ ቢላ ሊወረውርብኝ እና ሁሉም ማለት ሁሉም ሁላችንም በየሆዳችን ስንት ቁስላለን። ብቻ ለፈጣሪ ሰጥቶ መተው ነው። ምን ማድረግ ይቻላል? ምንም ማድረግ አልችልም። ቢሮ ደውዬ እንደዛ ብን፣ ለምንድን ነው ፊት ለፊት አስቀምጥችሁ ነው የሚለኝ እና እባካችሁን እራሳችሁን ጠብቁ ለራሳችን ራሳችን የምናስከብረው ራሳችንን ሌላ ምንም ይመጣልን የለም በተረፈ ፈጣሪ ጠብቀን እህቶቼ ፈጣሪ ጠብቃችሁ አይዛችሁ እራሳችሁን ጠብቁ ጎበዙ ነው ለራሳችሁ ራሳችሁ ነውና ራሳችሁንና ፈጣሪ ነው ያለው ሌላ ማንም የለምና በያላችሁበት ሰላምኑልኝ አዳዲስ የሆናችሁ ሳይስክራይብም አድርጉ በያላችሁበት መልካም ጊዜ መልካም ቆይታ ቻው